ሁለት ሰው እያዘዘ ሻለቃኑ ኮሎኔል ይባላል። ጠቅላላ ሽፍቶች ናቸው። ምን የትኛው ግንዛቤያቸው እና የትኛው ለመተቆርቋሪነታቸው ሽፍቶች ናቸው። የከተማ ማጅራት መቺ፣ የጫካ ሽፍቶች ናቸው። እነዚህ ሰዎች በቃ፣ ኧረ ተው፣ ኧረ ተው። ምንም ሳይሰራ በምላሱ ብቻ በጥላቻ ብቻ ጥላቻ ብቻ በመንዛት ማለት ነው የራሳቸው ሕይወት ጥቅማቸውን ብቻ ለማሳደዳ የቦኮ ሐራም ተግባሩ ነው። ፋኖ ነውረኛ ቡድን የዕለት ተግባሩ ነው። ተሸንፎ የተጀመረ በቃላት እየፋፋ በተግባር ደግሞ ሲያጨ ይህን ቡድን ከእንዲህ አይነት ነውርና ቆሻሻ ተግባር ከዘረኞች ጋር ትንቅንቅ ውስጥ ያለውን መንግስት ፋኖ የለበለበ በፍጹም ጤናማ የሚባል ሰው ሊናገሩ የማይችል አብይ አህመድ እንደማይሰርቅ ለእኔ ነው የሚነግረኝ። ሀገሪቷ ሰርቋት የለ እንዴ? ሀገሪቷ ወስዷት የለ እንዴ? ሚሊዮኖች በልቶ የለ እንዴ? መሳፍን ይሄ አድር ሽፍታ ነበር ሰፈር መለስ የሚባለው ዘሬማን ይዘ ወደ ዋልዲባጫ ሽፍታ ነበር። አረጋ ደግሞ እዚህ ሊቦ ከምከም እብና ዙሪያ ላይ ሽፍታ ነበር። ፋኖ ሳትችል አማራ ክልል ምን እያደረገ ነው? ቅቤ እየቀባው ነው እንዴ? እርጎ እያጠጣው ነው? ይሄ መንግስት እስካልተገረሰሰ ድረስ እንደዚህ የምታሰቃይ ሀገር ከቦናል የሚል ደብረ ማርቆስ ላይ እነዘመነ ሲያደርጉ እስክንድር አዲስ አበባ ጎዳናዎች ላይ እስክንድር በሌላ በኩል ይጎትታል። ሁለት ጽንፈኛ ጫፍና ጫፍ ሆነ ሲጓተቱ ጠቅላይ ሚኒስትሩ እስክንድርን አስፈራራው ተብሎ በአንድ በኩል እንቅስቃሴ ለሚመሩ ሰዎች ደካማነት የህፃን አይነት ጨዋታ የሚመስልም ነገር ነው። የህፃን ጨዋታ ማድረጋቸው እራሳቸው ጉዳይ በውሸት ላይ ውሸት፣ በውሸት ላይ ውሸት። አዳዲስ በየጊዜ ደግሞ እያዳበረ ነው የሚሄደው። ሳይሰለች ነው የዋሸን፣ ሳይደብረው ነው የቀጠፈን። ይህ ሰውዬ አንድ ነገር ቁም ነገር ከተናገረ ነው ሰው የሚደነግጠው። ከዚህ በኋላ ኢትዮጵያን አስይዘው የመቶ ምናምን ሚሊዮን ህዝብ ህይወት አደጋ ውስጥ ከተው እነሱ በሰላም የሚኖርባት ኢትዮጵያ ፈጥሯል። ሀገሪቷን መቀመቅ ከተው፣ ኢትዮጵያን አጨልመው የራሳቸው ህይወት ብቻ አስበው ጥቅማቸውን ብቻ ለማሳደር አስበው የእነሱ ደህንነት የቤተሰቦቻቸው ደህንነት ታሳቢ አድርገው እዚህ ደርሷል። ምንም ሳይሰራ በምላሱ ብቻ በጥላቻ ብቻ ጥላቻ ብቻ በመንዛት ማለት ነው። ኧረተው ኧረተው ከምሬን እኮ ነው። ፋኖ ሳትችል ቀይ ባህር ትመኛለህ። ይሄን የማያይ የአብይ ደጋፊ የአብይ አክቲቪስት ሊኖር አይችልም ሊኖር አይችልም። እና ይሄን እያየ ፋኖ እየለበለበ ቀይ ባህራችን ነው መርከብ ሰርተው መርከብ ሰርተው ሾው ያሳያሉ። ይሄ ፋኖ ብሎ መተኮስ የጀመረውን ሀይል በተመለከተ አምስት ሰው ከሆነ ብርጌድ ብራ ይባላል። ብርጌድ ሺ ምናምን ሰው ነው፣ ቢያንስ እንደ በጣም ቀነሰብ ከተባለ ሰባት መቶ ስምንት መቶ ሰው ይኖረዋል። ክፍለ ጦር ይላሉ፣ አስራ ምናምን ሺህ ሰው የሚቀመጥበት እንትን። ሁለት ሰው እያዘዘ ሻለቀኑ ኮሎኔል ይባላል። የቲጀል ፈንዳለች ፈንድሻ ይሄ ግግ ከተማ በሳቅ ገደለን እኮ ጎበዝ። ቆይ ምን አለበት እድሜውን የሚመጥን ውሸት ቢዋሽ፣ የውሸትም አይነት አለው እኮ። ለአድማጮች ትንሽ ክበር ይኖረህ እንጂ እንዲህ የሚያሳንሰው መከላከያ ለሁለት ዓመታት አለኝ የሚለውን መሳሪያ ሁሉ ተጠቅሞ ያልቻለውን ኃይል ነው። ጠቅላላ ሽፍቶች ናቸው። ስለ ህዝብ ነፃ ማውጣት አይደለም፣ ስለ መብት፣ ስለ ምናምን። ምን የትኛው ግንዛቤያቸውና የትኛው ለመብት ተቆርቋሪነታቸው? ሽፍቶች ናቸው። የሽፍቶች እንቅስቃሴ እንዳይመስል የሚታወቁ አንድ ሁለት ሶስት ሰዎች ሂደት ውስጥ መኖራቸው

ከዛ ውጭ ያለው የሽፍታ ስራ አያድርገው እናቆራለው። ከጣሳ እና ቆርቆሮ በተጨማሪ ሰው መግዛት ቢጀምር መጀመሪያ ሲሳይን የሚሸምተው ይመስለኛል። እንዳሮጌ መኪና ፈታተው ሶማሌ ተራ ነበር በችርቻሮ የሚሸጡት። የታችኛው መንጋጋውን ጥርሷን የጨረሰች አሮጌ በቅሎ ያለው ባለጋሪ ተሽቀዳድሞ የሚገዛው ይመስለኛል። ለነበረው ልማት ባለቤቱ ህዝብ ነው፣ ለነበረው ጥፋት ደግሞ ተጠያቂ እኛ እንሆናለን። አንዲት ከተማ አንድ ሰው አልገደለም። መከላከያ የማንም ሀገር ወታደር ቢሆን ከዚህ በለጠ ብቃት ማሳየት አይችልም። በጣም ዲሲፕሊንድ ጀግና ወታደር ነው ያለው። ለኢትዮጵያ ጠቅላይ ሚኒስትር ሆኜ በወር አራት መቶ ምናምን ዶላር ነው የምበላው። ይህን ሁሉ የሰፈር ጣት አለመስማት ግዴታ የለብኝም ብዙ ሰው የገረመው ደሞዜ አራት መቶ ነው። ብዙ ጥያቄዎች ከተቀበለ በኋላ ይሄ ሁላ ችግር በአራት መቶ ዶላር ነው የምፈታላችሁ። እኔ እኮ የምበላው ደሞዜ ማለት ነው አራት መቶ ምናምን ዶላር እየበላው ነው ይህን ሁላ ችግር የምፈታላችሁ። ይህ ሁላ ችግር እኮ በአራት መቶ ግዴታ የለብኝም አለ። መሳፍንት ይሄ አድርጃር ኖራ አካባቢ ይዘ ሽፍታ ነበር። ሰፈርም ተመሳሳይ ሰፈር መለስ የሚባለው የዘሪማን ይዘ ወደ ዋልዲባጫ ባጫ ሽፍታ ነበር። አረጋ ደግሞ እዚህ ሊቦ ከምከም እብናት ዙሪያ ላይ ሽፍታ ነበር። የሚታወቁ የጎሉ ሽፍቶች የሚባሉ እነዚህ ናቸው። አረጋ እብናት ላይ ሂዶ ሚስቱን ልጁን ገሎ የወጣ ፊት ይሄ ስብስብ ምንድን ነው የነበረው? ሽፍታ ነው ነበር። ይሄ አይኑን አስቀምጦ በግንባሩ ነው በቅንድቡ የሚያየው ሰውዬ የጎንደር ተወላጁ በአንዳው ጄኔራል ማሪ የበየነ ነው። ሀገር ሲያረጅ ጃርት ያበቅላል እንዲሉ መይሳው ካሳን የወለደች ነበረች። ገብርዬን ያሳደገችው ሙሽራዋ ጎንደር እሷ አማረጀች። መሰሌና ጡት ነካሹ ማሪ በየነን ወለደች። እነዚህ ሰዎች ናቸው። አሁን ፋኖንን ለህዝብ የምንታገል የህዝብ ጥያቄ የምንመልስ፣ ለጎንደር ተቆርቋሪ፣ ለአካባቢያችን ተቆርቋሪ ብሎ ወደፊት የመጡት እነዚህ ሰዎች ናቸው። ፋኖ የሚለው ስም በዚህ ጊዜ ነው የመጣው። እነዚህ ሰዎች የአማራን ሕዝብ ጥያቄ የሚመልሱ ሰዎች አለመሆናቸውን የጦር ገበሬ የሆኑት የአማራን አብስትን እንደ ወንድ ፊት ለፊት መጋጠም ፈርቶ ቤት ውስጥ እግሩን ዘርግቶ በሀሜስ ስማቸውን በማጥፋት ሚያሸንፍ ከመሰለው ጅልነት ነው። በነገራችን ላይ ገረዱ ማር እየበየነ ከአመት በፊት ጎንደር ዙሪያ ያሰማራውን ወታደር ጀግኖች ቀርጥፈው ስለበሉበት በአቅም ማነስ ተገምግሞ ከቦታው ከተነሳ በኋላ የቁም እስረኛ ሆኖ ነው ያለው። እኔ መቶ ሽ እናርግልና ፍታለን ቢሉት ምን ሊያደርግ ነው? 1000 ዶላር እናድርግልህ፣ አንድ ሚሊዮን ዶላር እናድርግልህ የአንድ ክልል በጀት ዝም ብለህ በየወሩ ብላ ቢባል ይፈተዋል? አብይ አህመድ አይፈቷም። እንዴት እያለ እንዴት ያ ህዝቡን እየናቀው አንዴ እጁ ላይ ከጨበጠ በኋላ እንዴት ኢትዮጵያ ህዝብ ላይ እንዴት ተረማመደ ተበልከተ። ሀገሪቱ ያለችበት ሁኔታ የደህንነቱ ጉዳይም ነው። አዲስ አበባ ቶታሊ አናዘር ሲቲ፣ በቃ ጎስት ሲቲ ይሆናለች። በኢትዮጵያ አንድ ሰዓት ሁለት ሰዓት ማታ ምሽት ማለት ነው ጭር ይላል ሰው። መጠጥ ቤቱ እስከ እኩለ ሌሊት ስምንት ሰዓት ሌሊት ምናምን መጠጥ ቤቶች ሲያድሮ የነበር ገና አንድ ሰዓት ላይ ሁለት ሰዓት ላይ ቆላልፈው ይወጣሉዋል። አንደኛ ቢዝነሱ መቀዝቀዝ ከፍተኛ የሴክሬቲ ስጋት ነው። ይሄ በየመንደሩ የነበረው ምናምን የለም። ወጥቶ መግባት ከባድ ነው። ከመጀመሪያውን በሽፍትነታቸው ጊዜ በደም የተጭማለሁ በኋላ ደግሞ በህልውና ዘመቻ ላይ ኑ አግዙ ሲባሉ ቤተክርስቲያን ውስጥ ገብቶ የተደበቁ በኋላ የወጡት ፋኑንን የሚሉትም ተጨባጭ ስራ ሰተናቸው ስራ ላይ ያልነበሩ ናቸው። እውነቱን እናገር ቃል ምንም አይነት ሚና ያልነበራቸው ፋኖዎች ናቸው። ህውሃት መከላከያን ከመቀሌ አስወጥቶ እያሯሯጠ ደብረ ብርሃን ሲያስገባው ፈርጣጩ ማርዬ በየነ ከፊት ሆኖ እየሮጠ ደብረ ብርሃንን አልፎን ጦጦ አፋፍ ደርሶ ነበር። ያኔ በቁርጡ ቀን ጀነራል ማርዬ በፍራት ሱሪውን ሲያረጥብ ከፊት ሆኖ የተዋጉለትና ህይወቱን የታደጉት የአማራ ጀግኖች ነበሩ። የሽፍታ ብቻለን የአረመኔ የሽፍታዎችን ስራ የሚሰሩ ታጣቂዎች መኖራቸውን የሚያረጋግጥ ነገር ነው። ሽፍቶች ናቸው። በከተማ ደግሞ ማጅራት መቺ በሚል የሚገለጽ ማለት ነው። ውስጥ ህዝብ እያጎሳቆሉ ምን እያሉ ወደ ዘረፋ ወደ ቅሚያ ሰዎችን እያገቱ ቤት እየሰበሩ ውንብድና ውስጥ የገቡ ሲሳይ ሞዛዛው በብዙ ነገር ተስፋ የቆረጠ ይመስላል። በተስፋ መቁረጥ መንፈስ በራሱ ላይ እርምጃ እንዳይወስድ እስካሁን ያቅምህን አድርገሃል፣ አይዞህ በርታ እያልን ልናጽናናው ይገባል። ከሆነለት ደግሞ ዝም ብሎ በሰላም የግሉን ኑሮ እንዲኖር በአቅራቢያ ያላችሁ ሰዎች አግባቡት። ብልጽግና እንኳን ሲሳይን ይቅርና ወታደሩንም ካድሬውንም ማምንቱንም ሰፊውን ህዝብም ተስፋ አስቆርጧል። ወደ ባህርዳር ይነግሩናል። ድሮ ባህርዳር የምታቋት ባህርዳር ምን አይነት ከተማ እንደነበረች እናውቃታለን። ምን አይነት ከተማ እንዲሁ በዋና መስመር ወደ አዳማ መንገድ ከ11 ሰዓት በኋላ አስር ሰዓት በኋላ ከባድ ነው መንገዱ። ሌላ ሰው ነው የሚቆጣጠረው። ማን እንደሚያስቆማቸው እናውቀዋለን ነው። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። አንድ የሀገር መሪ እሱ ሄዶ የሰፈሩን እያንዳንዱ መንደር ፖሊስ እንዲሆንልን፣ አዛዥ እንዲሆን፣ ጀነራል እንዲሆን አይደለም የሚጠበቅ። መንግስት ማለት አብይ ማለት አይደለም። ይሄ የውንብድና ተግባራቸው እንዲቀጥል ደግሞ እነሱ ትንሹ ለባጃጅ ያለው ትልቁ ህንፃ ለማቆም ሊሆን ይችላል። እሱ ገንዘብ እስኪሞላላቸው ድረስ የአማራ እናቶች በመከራ በሰቆቃ በፍዳ ውስጥ ማለፍ አለባቸው። ሰውን በራስህ ሚዛናት መዘና ነውር አይደለም እንዴ? አንተ ሆዳም ስለሆን ሌላውም ሆዳም ነው ማለት አይደለም። አንተ ህሌናህን በርካሽ ስለሸጥኸው ሌላውም ውድ ህሌናውን ለገበያ ያቀርባል ብለህ ማሰብህ ካላዋቂነትህን በላይ ግብዝነትህን ያሳያል። ጠላት በሐሰት እንደሚያወራው ሳይሆን ቆንጆቹ የሞላ ጎጆቸውን የሞቀ ትዳራቸውን ጥለው ነው ጫካ የገቡት። የባሰ የከፋ ነገር ከዚህ ቀደም ስላደረጉ አሁንም ከማድረግ ወደኋላ ስለማይሉ ሽፍቶች ናቸው። የከተማ ማጅራት መቺ የጫካ ሽፍቶች ናቸው እነዚህ ሰዎች። በቃ ተግባራቸውም ድርጊታቸውም የበለጠ እያረጋገጠ መጣ። ይልቅ ቀደዳውን ተውና አምባገ የመኖሪያ አለቃ ፀሐይ ነው ጨረቃ ብሎ በሰየማት ሄሊኮፕተሩ ተሳፍሮ ወደ ዱባይ በጊዜ እንዲያመልጥ ይሰማ ከሆነ ንገረው። የቀበረው ጉድጓድ ውስጥ መቆየት ለጋዳፊም ሆነ ለሳዳም ሁሴን አልበጃቸውም በለው። ቀበሌ ሊቀመንበርም የመንግስት አካል ነው። ምልሻው የመንግስት አካል ነው። መንግስት ነው ያስታጠቀው ክላሽ ሀገር ጠብቅ ዜጎችን ጠብቅ ብል የመንግስት ክላሽ የታጠቀው ምልሻ ነው። ምልሻው እኮ የመንግስት አካል ነው። እና እኔ እናንተ ምልሻ አይደለሁም ማለት እኮ ምልሻ እኮ የአብይ አህመድ አገልጋይ እኮ ነው። አብይ አህመድ የሰጠው ክላሽ እኮ ነው። አማራ ክልል ምን እያደረገ ነው? ቅቤ እየቀባው ነው እንዴ? እርጎ እያጠጣው ነው። ኃላፊነት አልወስድ ምን አገባኝ እኔ። እኮ የሰፈር ምልሻ ይባላል ይሄ መዋቅር፣ የአብይ አመት መዋቅር አይደለም። አረጋ ከበደ የሚያስተዳድረው ክልል አረጋ ከበደ ለጠቅላይ ሚኒስትሩ ሪፖርት አያደርግም ወይ ጠቅላይ ሚኒስትሩ አይመለከተውም? እና ለየት ባለች ሁኔታ እኔ ሳስበው ሳስበው በፍጹም ጤናማ የሚባል ሰው ሊናገሩ የማይችል ንግግር፣ ሁሌ ሳየው የሚገርመኝ ይሄ ነው። ቦኮ ሀራም ናይጄሪያ ትምህርት ቤቶች ውስጥ ገብቶ ይህን ያህል ሰዎች አግቶ ወሰደ። የቦኮ ሀራም ተግባሩ ነው። ፋኖ መምህራንን አንበርክኮ ግፍ ሰቆቃ ሲፈጽምባቸው በመጨረሻም ደግሞ ደግሞ ሲገድላቸው ለምን ተማራችሁ ብሎ ተማሪዎችን ሲገድል ስለምናቅ ታሪኩን ስለተረዳን! ትናንት የጫንሁት ቪዲዮ ላይ ኤርሚያስ ለገሰ ቦኮ ሀራም ሲል እንደነበር ሰምታችኋል። ይኸው ዛሬ ደግሞ ጅላንፎው ሲሳይ እየደገመው ነው። ፋኖ ዘንድሮ አስማት ሆኖባቸዋል። የሚያወጡት የስድብ ቅጽል ስም ሁሉ ጀግኖች ላይ አልጣበቅ ብሏቸዋል። ትምህርት ቤቶችን ካምፕ አድርጎ ትምህርት ያስተጓጎለው ህንፃዎችን በድሮን ያፈረሰው ገዳዩ አብዮት አህመድ እንጂ ቆንጆቹ አይደሉም። ሳፉን በኩ ስለሚናገሩት አንዳንዶቹም ጤነኛ መሆናቸውን እስከንጠራጠር ድረስ፣ መማር ነውር፣ መማር ኃጢአትና ወንጀል የሚያደርግ ነውረኛ ቡድን ተግባሩ ነው። የዕለት ተግባሩ ነው። ይህን ቡድን ከእንዲህ አይነት ነውርና ቆሻሻ ተግባር እንዴት ይገታ? በቀደም ለታ ለሴት አያቴ የሲሳይን ቪዲዮ ሳሳያቸው ይሄን እከክ የሆነ ሰው እያታሳየኝ ከፊት ያዞርልኝ አንጀቴን ነው የሚልጠኛ አሉኝ። አሁንማ ንግግሩ ብቻ ሳይሆን የሚያሳየው ቁጣና ፋሽያል ኤክስፕሬሽኑ ሁሉ ከአፈርኳይ መልሰኛ ያስመሰለበት አጀረው። ሌሎችን ቆሻሻ ብሎ ሲሳደብ ስሰማ ቆሻሻ ላይ የምትውለዋ ዝንብ አበባ ላይ የምትውለዋ ንብን በንጽህና የከሰሰቻት ያህል ነው የሚሰማኝ። መንግስት የዜጎች ሰላማዊ እንቅስቃሴ እንዳይስተጓጎል በጽናት ይሰራል። አሁን እች ንግግር ቢት ለብቻዋ መቶ ፐርሰንት ልዩነት አለ። እኔ እናንተ ሰፈር ምልሽ አይደለሁም። ከዛ በኋላ ደግሞ ሁለተኛ የተናገራት ሁለተኛ የተናገራት ቃል ማላ ሲፈጽም ነው። መንግስት የዜጎች ደህንነት ማስከበር መቻል አለበት መጠበቅ መቻል ስላልበት እቺ ሲረከባት ነው ስልጣን። ሲረካከብ ትንሽ ቆየት አለ ያኔ እኮ እናንተ መልሻ አይደለም እኮ ትንሽ ቆይልና፣ አራት መቶ ምናምን ዶላር ነው ምበላው። እና በዚህ ነው ያንተ ችግር ምፈታ። በዚህ በቂ አይደለም ጨምሩልኝ ነው። እንደምታቁት ደግሞ አልሰርቅ፣ እንደምታቁት አልሰርቅም እኛ በምናቃለ አብይ አህመድ እንደማይሰርቅ ለእኔ ነው የሚነግረኝ። ሀገሪቷ ሰርቋት የለ እንዴ? የፎቶግራፍ ቲያትሮች እንኳን አሁን የሉም። ሽንፈት ሰተት ብሎ ሲገባ ጸብ በአደባባይ ተጀምሮ እርስ በርስ እየተጋደሉ እርስ በርስ እየተታኮሱ ሲጀመር ተሸንፎ የተጀመረ በቃላት እየፋፋ በተግባር ደግሞ እየጫጨ የሚዲያ ግርግር የነበረ ቡድን መሆኑ ብዙ የተሰወረ አልነበረም። እዚህ እና እዚያ ማዶ ያላችሁ ወንድሞቻችን እባካችሁ ጠላት አያሾፍብን አንድ ሁኑና በፍቅር ተቃቅፋችሁ አሳዩን። መቸም ጋሽ ጉማሬ ውለታ አያውቅም የበላበትን ወጭ ሰባሪ ነው። ከልጅነት እስከ እውቀት ቁጭ አድርጎ ሲመግበው የነበረ የአማራ ዲያስፖራ ነው። ዛሬ ግን የተሻለ ከፋይ ስላገኘ በክፉ ቀን ያጎረሰ እጃቸውን ዞሮ ነከሳቸው። በምስጋና ፈንታ ስድብ መለሰላቸው። ሁለቱ የነጻነት ጥያቄ ከመሆኑ ይልቅ የስልጣን ጥያቄ መሆኑ አይኑን ለገለጸ ሰው ይንትልለታል። ከዘረኝነት ለመፋታት ከዘረኞች ጋር ትንቅንቅ ውስጥ ያለውን መንግስት ግን የሆነ አንዳንዴ የሆነ መንፈስ ነው ወይ ነው የሚል ነገር ሁሉ ይመጣብኛል። ጃል ሲሳይ በሁሉም ነገር ላይ አስተያየት መስጠት እኮ አይጠበቅብህም። ሁሉን አውቃለሁ ባይነት በብልጽግና መንደር ሳይቀር ትዝብት ውስጥ ይጥልሃል። የራስህም መንገድ ፈልግ እንጂ እንደ ወራጅ ውሃ ኦህዴድ በቀደደልህ ቦይ አትፍሰስ። ራሱ ዘረኛ የሆነውን የብልጽግናን መንግስት ፈረኞችን ለማጥፋት እየተናነቀ ነው ስትል ሽመልስ አብዲሳ ቢሰማህ በአግራሞት አፉን ይዞ ሚስቅብህ ይመስለኛል። ሀገሪቷ ወስዷት የለ እንዴ? ሚሊዮኖች በልቶ የለ እንዴ? የሚሊዮኖች ህይወት አጨልሞ የለ እንዴ? ሰው እንዳይገባ እንዳይወጣ አርጎት የለ እንዴ? በቦሌ መግባት በቦሌ መውጣት ብርቅ አርጎት የለ እንዴ? በየቀኑ በድሮን ነው የምሞተው በመድፍ ነው የምሞተው በክላሽ ነው የምሞተው ብሎ ሁሉም በጭንቀት ላይ ያለ ሀገር አለ እንዴ? የተወረረች ሀገር አለች እንዴ? ምን አዲስ ነገር አለ? በስም ዝርዝር በኢሚግሬሽን ቢሮ አቶ ኤክስ አቶ ዋይ አቶ ዜድ ከኤርፖርት ሲወጡ መውጣት አይችሉም የሚል ሊስት ነበር አንስተናል የፈለገ ሰው ይውጣ የፈለገ ሰው ይግባ ብለን ቪዛ ይዞ ወደ ውጭ ወደ አሜሪካ መውጣት፣ አውሮፓ መውጣት፣ አፍሪካ ሀገር መውጣት ብርቅ ነው እና አጠቃላይ ይሄ ያለ ብሔር ልዩነት ሁሉንም እያጠቃበት ያለው አንደኛው መሳሪያ ቦሌ ነው ከቦናል የሚል ትርክት ደብረ ማርቆስ ላይ እነዘመነ ሲያደርጉ እስክንድር አዲስ አበባ ጎዳናዎች ላይ ምን ሲያደርግ እንደነበር ማንም ሰው የሚያውቀው ነገር ነው። ምንድን ነበር ሲደረግ የነበረው? እስክንድር በሌላ በኩል ይጎትታል። ሁለቱም ደግሞ በጋራ ጠላት የሚሉት መንግስት አለ። ሁለት ጽንፈኛ ጫፍና ጫፍ ሆኖ ሲጓተቱ የአርበኞቻችን ንጹሕ ስም ባንት ያደፋ አንደበት የሚጠራ አይደለም። የእኔ የዘወትር ጸሎት እንዲህ ነው። አቤቱ ፈጣሪ አምላክ ሆይ ውዲቱ ሀገሬን ከጥፋት አድናት፣ ጎሊያድ ከወረወረባት ጦራን ተሰውራት፣ ህዝብህንም ከማፊያው አብይ አህመድ መንጋ በቸርነት ሀድ ነው፣ ፍርድህን በቶሎ ስጥ። በግፈኞች ላይም የቁጣ በትርህን አንሳ። ሁለቱም ጽንፈኛ ወከባ ሲፈጠር የዚህም የዛም ጽንፈኛ አመለካከት ተሸካሚ ያልሆነ ቡድን ከሆነ እዛ ጋር ቆም ብሎ ነገሮችን መርምሮ ፍላጎታቸው ምንድን ነው የሚለውን የአዲስ አበባ ጉዳይ ያን ከፍተኛ ወከባ ምናምን በተፈጠረበት ወቅት እያንዳንዱ ዝርዝር ነገሩ ናቀዋል። አዲስ አበባ ላይ ለምን እንደሚጓተቱም ይገባኝ ነበር። ገንዘብ ካለ በሰማይ መንገድ አለ የሚለው አባባል እውነት ነው። ገንዘብ ብዙ ነገር ይገዛል። ሲሳይ አገናን ጨምሮ የበሻሻ እረኛ በልጅነት ሰውነቱ ከሰሌኔ የተሰራ የከሰል ማራገቢያ ካከፋፋዮች እየገዛ አዙሮ ይሸጥ ነበር። ያ ሁሉ አልፎ ዛሬ ሰሌን መግዛቱ ቀረና እነሲሳያ ጌናን መሰል ሆደ አደሮች እየገዛ ነው፣ ያውም በጣም በርካሽ ዋጋ ፓስፖርት መቀማትም አለ። ፓስፖርት መቀማት ማለት ኤርፖርት ላይ ወደ ውጭ ለመውጣት ኤርፖርት ላይ ይዘውበት 600 ሺህ ብር አምጣሉት 600 ሺህ ብር ልጁ መሄድ አለበት። ፓስፖርት ማግኘት ደግሞ ዘጠና ቀን ነው። ላይሰጡትም ይችላሉ። ጠፋብኝ ብሎ ማመልከቱ ብዙ ጣጣ ያለበት ነው። ይሄ መቼም በየቤቱ ያለ የፓስፖርት ጉዳይ የብዙ ኢትዮጵያውያን ጉድ ስለሆነ ነው። 600 ሺህ ብር እና እንዴት ላርግላችሁ፣ በትራንስፈር እንትን ላርግላችሁ ሰው ከዚህ ከዚህ ተበደረ ይችላል። አይ ትራንስፈር አንፈልግም በካሽ ነው እንፈልገዋል። 600 ሺህ ብር። ድጋሚ እዚህች ሀገር ላይ አልመጣም አለ። ድጋሚ አልሄድም አለ። ይሄ መንግስት እስካልተገረሰሰ ድረስ እንደዚህ የምታሰቃይ ሀገር ሀገሬ ነች ብያ አልመለስም አለ። ጠቅላይ ሚኒስትሩ እስክንድርና አስፈራራው ተብሎ 60 ነው 70 ነው ወንት ምሁራን ፔቲሽን ፈርመው እስክንድር ላይ እንዲያ ነገር እንዴት ይደረጋል የሚል ፔቲሽን አመት ፈራርመው ላኩ። ምን እንዳሉ እንኳን ጠቅላይ ሚኒስትሩ ያሉበቱ ሁኔታን አውዱን እንኳን ምን እንደሆነ እንኳን ሳይገነዘቡ፣ ብዙዎቻችሁ እንደምታውቁት ሲሳይ ወደ አሜሪካ ሲሰደድ ቦሌ ኤርፖርት ድረስ ሄዶ የሸኘው የጽናት ምልክቱ አርበኛ እስክንድር ነበር። ባጎረሱ ተነከሱ ነውና ዛሬ አፉን ያላቅቅበታል። ሲሳይ ሆዳደር ሲሆን፣ ሀቀኛ እየመሰለ ትንሽ ሲሆን፣ ትልቅ ሰው ነኝ እያለ ጠላት ሲሆን ወዳጅ እየመሰለ ብዙ ኢትዮጵያውያንን ሸውዷል። እስኪ ይታያችሁ ጋሽ ሞላል የራሱን ከጣሉ ከስዩም ተሾመ ይብሳል ብሎ ማን አስቦ ያውቃል? ሀገር ቤት መጥተው የሆነ ነገር ጠብቀው አጉርፎ የወጡ ሰዎች ይህም ግንባር ቀደም እንደሆኑ በተለያየ መንገድ ይታወቃል። እከሌ ከፈረመ ልፈርም፣ አንዳንዴ እድሜያቸውንም፣ ትምህርታቸውን ምናም የማይመጥን ነገር ውስጥ ይገባሉ። ድንገት ደግሞ የሆነ ቦታ ላይ ሲያገረሽባቸው አየሁ። በአንድ በኩል ደካማነት ናቸው። እንቅስቃሴ ላይ የሚመሩ ሰዎች ደካማነት እድሜውን ማይመጥን የሕፃን ስራ እየሰራ ፍርፋሪ የሚጥልለት አለቀዋቢ ለምን ተወቀሰ ብሎ ያዙኝ ልቀቁኝ ይላል። ሲሳይ አስተሳስቡ ጠንብቷል፣ አይደለም በኖራ ሳሙና ብቻ ታጥቦ ይቅርና በበረኪና ለአንድ ሳምንት ቢዘፈዝፉት ራሱ ሚጠራ አይመስለኝም። አሁን የደረሰን ሰበር ዜና አለ። ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ የማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። አሁን የደረሰ ዜና ነው የተባለው፣ ማደር የማይችል ሰበር ዜና። አሁን የደረሰ ዜና፣ አሁን የደረሰ ዜና ብሎ ሰባት አመት ሞላ። ሌላው ትልቁ ውሸት በኢትዮጵያ እንደ ሀገር ደግሞ ግራንድ ውሸት ከሚባሉት አንደኛው ሰበር ዜና። ሰበር ዜና ማለት የማያድር ዜና ማለት ነው። ጠዋት ሰበር ዜና ከሆነ ከሰዓት ምሳ ሰዓት ላይ ሰበር ላይሆን ይችላል፣ ወደ ማታ ሰበር ላይ ሆን ይችላል ቋንጣ ነው የሚሆነው። ዛሬ ሰበር ብለን የምታነሳው ለየት ያለ ኤክሴፕሽናል ኤክስትራኦርዲናሪ ኤቨንት አለ ማለት ነው። ማያድር ነገር ሆኖበት ምን አለ? በፍጹም ቶሎ ዛሬ ንገሩልኝ፣ የኢትዮጵያ ህዝብ ንገሩልኝ፣ ነገር ካደረ ቋንጣ ይሆንብኛል። ማንም ጤነኛ ሰው ከበስተጀርባ የፖለቲካ ኮተት የሌለበት ከበስተጀርባው ጥላቻ የሌለበት የሆነ የጥቅም የምናምን ጉዳይ የሌለበት ኢትዮጵያ ውስጥ ዛሬ መሳሪያ አንስቶ የሆነ ህዝብ፣ ማህበረሰብ መብት ተደፈጠጠ ብሎ ነው በእርግጥስ የሚያደርገው? ያዛን ህዝብ መብትና ነፃነት እያስከበረ ነው? አንተ ከከርስ ውጭ መች ግራና ቀኝ ታይና ነው? በአንተም ብሶ መካሪ የሆንከው የተቃውሞ ጎራ የምትለው ትናንት ያንተን ቤት ነበርና ቤትህን አታጥላላ። ትንሽ ቆይተህ ደግሞ ሆድህ ከጎደለ ወይም እንዳፊ አድርገውና አለቃህ ድፍጥ ካለ ማሊያህን ቀይረ ጸጉርህን ተከርክመ ወደ ተቃዋሚው ጎራ መመለስህ እንደማይቀር እርግጠኛ ነኝ። ወይንስ ያንን ህዝብ ታደጋለሁ ብሎ ወደ ሲኦል ሲኦል ውስጥ እያስገባው ነው? ይሄንን እንቅስቃሴ የሚመሩት ሰዎች እነማን ናቸው? ከእነሱ ጋር ተያይዞ ያለው የመብት ጥያቄ አይደለም፣ የግለሰቦቹ የስልጣን ጥያቄ ነው። ትንሽ የህፃን አይነት ጨዋታ የሚመስልም ነገር ነው። የህፃን ጨዋታ ማድረጋቸው ራሳቸው ጉዳይ ይደበሩበት። ይሄ ሌባ እድሜ እንዴት አድርጎ ና ቀኝ በመልኬ ስገረም ሳቄን ምነጠቀኝ አለ የሰፈራችን እድሜ ጠገብ አዛውንት ሞኛ ሞኙ ሲሳይ እንዴት ነው ናቀን ጎበዝ እንዴት ቢሰልለን ነው እንዲህ የሚናገረው እውነት አማራ ልጅ የለውም ኦህዴድም ፈጽሞ መገዳደር አይችልም እያለን ነው ሰውየው ላይኑ ብቻ ሳይሆን ለልቡም መነጸር ሚያስፈልገው ይመስለኛል በእውነት ልቡ ክፉኛ ታውሯል ይኸው ሰባት ዓመት ዛሬ ብትነግረን ችግር አልነበረም ሰበር ዜና ሳትል ወይ በማግስቱ አደለም ከአንድ ሳምንት ከአንድ ወር በኋላ አይደለም ዛሬ ብትነግር ራሱ ችግር አልነበረውም፣ ነው ሰበር ዜና ብሎ አገር እንዴታ አድርጎ በውሸት ላይ ውሸት፣ በውሸት ላይ ውሸት እና አዳዲስ በየጊዜ ደግሞ እያዳበረን የሚሄደው ሳይሰለች ነው የዋሸን ሳይደብረው ነው የቀጠፈ ሰው ይታዘበኛል ሳይል ነው በቃ አንዴ ተብላሽ። ኋላ አንዳንድ የሚዋሹ ሰዎች አሉ አይደል? ብዙ ጊዜ ጥሩ ጥሩ ሲናገሩ ቆይተው ለየት ያለ ውሸት የሚዋሹ ምን ሆኖ ነው እንላለ። ይህ ሰውዬ እኮ አንድ ነገር ቁም ነገር ከተናገረ ነው ሰው የሚደነግጠው። ከዚህ በኋላ አንድም ሰው ከመብት ጋር ብሎ በተጨባጭ ሊከራከር የሚችል የለ። የሸኔ ግድያ የምናምን እያንዳንዳቸውን ብናያቸው ሁሉም ከምቶ ከስልጣን ላይ ካለው መንግስት ጋር የሚያቆራኛቸው ወይ ደግሞ ስልጣን ላይ ያለው መንግስት ለመቀናቀን ወይ ደግሞ ለመቃወም ወይ እሱ ላይ ለመተኮስ የሚያስገድ ሁኔታው ሁኔታዎች አልነበሩም አማራን ከኦሮሚያ ምድር ለማጽዳት ታስቦ በኦህዴድ የሚመራው የሸኔን የማያቋርጥ የንጹሐን ጭፍጨፋን ተራ ነገር እንደሆነ በዛ የተነሳን በመንግስት ላይ ማመፅ አስፈላጊ እንዳልነበር ሳያፍር እየነገረን ነው። ኢህጁ ዛባፉ የሰብአዊ መብት ተሟጋችና ጋዜጠኛ ነኝ ይላል። በተግባሩ ግለገዳዮች እየተከላከለ ለሸኔ ጥብቅና ቁመው ይከሳል። ላገኙ ሰው ሁሉ የችኛዋ ጦርነት ትለቅ እንጂ ምናምን አይነት ፉካራ ውስጥ ነበሩ። አንዳንዶቹ ትልልቅ የሚባሉት ማለት ነው ነገራችን ላይ የፋኑን እንትኖች ላይ ጀነራል ምናምን ምናምን ማዕረግ መቼም እንዲረከሰበት ቦታ ፋኑ ጋ ነው። ድሮ የደርግ ወታደር በነበረበት ጊዜ ህውሀት እጁን አንከርፍፋ ስት ማርከው የአስር አለቃ ነው ምንትስ የሚሉት ማድረግ ነበረው። ያኔ እሱ ያላገኘውን ማድረግ ዛሬ ጀግኖች ስላገኙ በቅናት አብዶ ሊሞት ነው። ብዙ የሚያሳዝኑኝ ነገሮች ቢኖሩም አንድ የሚያጽናናኝ ነገር የጨቋኙ አብይ አህመድ በትር የሆነው መከላከያ በአናብስቱ ተገርፎ እንደሚበተን እርግጠኛ መሆኔና ዘራፊና ጨፍጫፊው ብልጽግናም በህዝቡ ትግል እንደሚወገድ ማመኔ ነው። ቸርግ ጠመን እያልሁ ለአሁኑ በዚህ እሰናበታለሁ።